ጤና ይስጥልኝ ይህ ኢትዮ ፎረም ነው። ከጥቂት ሳምንታት በፊት አንድ የሶማሌ ብልጽግና ከፍተኛ ሹምነኝ ያሉ ግለሰብ ኬኒ ስለተባለ የመዝረፊያ መዋቅር የሚያትት ጽሁፍ ጽፈው ማሰራጨታቸውን ተከትሎ ጣቢያችን ወደ አማርኛ መልሶ ማቅረቡ አይዘነጋም። ከዚያ በኋላ የጅግጅጋ ቤተመንግስትና የጥቅም ተጋሪዎቹ ከበዳለ የፖለቲካ ርዕደ መሬት ማስተናገዳቸው ተስተውሏል። የዕለት አመላቸውን ለመሸፈን የሚያስችል አበል እንደሚመደብላቸው የሚገመቱ ሰዎች በፌስቡክና በትዊተር ገጾቻቸው ከጅጅጋና ከአዲስ አበባ የሚላኩላቸውን ጽሁፎች ሲለጥፉ ተስተውለዋል። የኦሕዴድ ብልጽግና የሶማሌ ክልል ሹማምንትን መንበር ለኮንትሮባንድ ንግዱ መሳሪያ እንዳደረገው፣ የክልሉ ባለስልጣናትም ከሕዝቡ ቁጣ ይልቅ የአንድ ኦሕዴድ ብልጽግና ሹም ኩርፊያ የሚያስበረግገው መሆኑን የሚያትተው ያ ጽሁፍ በርከት ያሉ ማስረጃዎችንም አካቶ ነበር። ሆኖም ይህንን በማስረጃ የቀረበውን የእኒያን ባለስልጣን ጽሑፍ ከማጣጣል በዘለለ በማስረጃ የሞገተው አልተገኘም። አሁን ደግሞ ነገሩ ከተነሳ አይቀርማ በሚል ይመስላል አብዱልፈታህ ሁሴን የተባሉ የመንግስት ሰራተኛ መሆናቸውን የገለጹ አንድ ታዛቢ አንድ ምንባብ ይፋ አድርገዋል። አስገራሚ መነጻጸሪያ አድርገውም የአብዲ ኢሌን ሶማሌ ክልልንና የሙስጠፋ ሶማሌ ክልልን በገደሏቸውና በጨፈጨፏቸው በዘረፏቸውም ሰዎችና ሀብት መዝነው ያወዳድራሉ። ያለባቸውን ጎሰኛነትና የቤተሰብ መስተዳድር ዝርዝር የማውቀው ይሄ ነው ብለው ያስቀምጣሉ። ለዚህም ሰንጠረዦችን አቅርበዋል። በኢህአዴግ ዘመን የሕወሓት ሰዎች ከአብዲ ኢሌ ጋር የነበራቸውን ግንኙነት ያስታውሱና ኦሕዴድ ብልጽግናዎች ሙስጠፋን እግሯ የታሰረው ድሮ አድርገው ያስቀመጡበትን ስልት ያስነብባሉ። ጽሑፉም መረጃው ሆነ ማስረጃው ፀሐፊው ለጉዳዩ ቅርብ መሆናቸውን በየቀኑም የሚከታተሉት ውስጥ አዋቂ መሆናቸውን ያሳብቃል። ከዚህ ቀደም ባለሥልጣኑ ኬኒ ብለው የጠቀሱትን የመዝረፊያ መንገድ እኒህ ፀሐፊም ይህ ኔትወርክ መኖሩን በአጽንኦት ይገልጻሉ። ይልቁንም ኬኒ የሚለውን ቃል ደጋግመው በመጠቀም ከቀደሙት ፀሐፊ ጋር የተናበበ በሚመስል አኳኋን አቅርበውታል። ይህ ወድህበል የሚል የአማርኛቸው ያለው የኦሮምኛ ቃል የሶማሌ ብልጽግናዎች ከኦሕዴድ ብልጽግናዎች ጋር ያላቸውን የጥቅም መዋቅር የሚመለከት ነው። ለአብነት የአቶ አብዲ ኢሌ ወንድም በክልሉ ውስጥ የነበራቸውን ትልቅ ኃላፊነትና ሙስጠፋ ለወንድማቸው የሰጡትን ሹመት ይገልጻሉ። ለአብዲ ኢሌ የቅርብ ዘመዶቻቸውን በሚሾሙበት ስልጣን ሙስጠፋም ያንኑ ሲያደርጉ ያስተውላቸዋል። አብዲ ኢሌ ጨቋኝና አምባገንን መሆናቸውን ያነሱና በሁለቱ ፕሬዚዳንቶች ዘመን የተገደለውን ያነጻጽራሉ። በአንድ ቀን የተጨፈጨፉ ህፃናትንና ነፍሰ ጡሮችን ጭምር በመዘርዘር ያስቀምጡታል። የገለጿቸው አስደንጋጭ ቁጥሮች በአንድ ቀን ጭፍጨፋ አምስት መቶና ከዚያ በላይ ሰዎች ያለቁበትንም ጥቃት ይገልጻል። የጎሳ መሪዎችና የቁራን ተማሪዎች በመስጂድ ውስጥ የተገደሉትን ሰዎች ቁጥርና ቦታም ይዘረዝራል። ይህ የማይሰማበትን ሞት ዝምተኛ ውልቂት ይሉታል። ይህ ዝግጅት ቢዮንድ ኢትዮጵያ ስካሽካው ኢንተርናል ቢትሪያል ኢዝ ዲስትሮይንግ ዘ ሶማሊ ሪጅን በሚል የቀረበውን ጽሁፍ ወደ አማርኛ እንመልሰዋለን። ይህንን የውስጥ አዋቂ ሰው ጽሁፍ ተርጉመን ከማቅረብ በዘለለ መረጃውም ሆነ መከራከሪያው የጸሐፊው ፈታህ ሁሴን መሆኑን አስቀድመን እንጠቁማለን። ብቻ ሳሆን አገሬም የተመለስኩት ከ11 ዓመት ስደት በኋላ ነው። ኦሕዴድ ከሶማሊያ ና ኬንያ ወስዶ ጅጅጋ ያስቀመጣቸውን አቶ ሙስጠፋ መሐመድን መነሻ ያደረገው የአብዱል ፈታህ ሁሴን ጽሁፍ እንዲህ ይጀምራል። እንደ አንድ በመንግስት ውስጥ ያለ ሰራተኛ እኔ አይንም ማኝም ነኝ። በዚህ ክልል ውስጥ ስልጣን ለህዝብ መገልገያና ማገልገያ ሳይሆን ለአንድ ለተመረጠ ስብስብና ልቅ መክበሪያና መኖሪያ መሆኑን በየቀኑ የማስተውል ታዛቢም ነኝ። የህዝብ ማስተዳደሪያ ተቋማት የግል መበልጸጊያ ሲሆኑም ሁሌም የምናየው ነገር ነው። የኬኒ ወንጀል መዋቅር ሰዎች በተለመደው አኳኋን በሶማሌ ክልል ኃይልን አያሰማሩም፣ ሰራዊትም ላይጠቀሙ ይችላሉ። ሶማሌን በሶማሌ እንዝረፈው እንግደለውም የሚል የመግዣ መዋቅር ነው። ለዚህ ሙስጠፋ ዑመርንና ሌሎች አጋሮቻቸውን አስቀምጠዋል። እነዚህ ሰዎች የእነዚህን የኦህደድ ብልጽግና ሰዎች ጥቅም መንከባከብና ማስከበር ቀዳሚ ስራቸው ነው። ትልቁ ክህደትም ያለው እዚህ ጋር ነው። የራሳችን ሰዎች የውጭ መዝረፊያ መዋቅር አምጥተዋል። በሶማሌ አንድ ተረት አለን። ተረቱ መጥረቢያን ይዞ ጫካውን ለሚመነጥረው እንጨት የሚነገር ነው። ዛፍ ሆይ አንተ ከኔ ውስጥ ባትወጣ ኖሮ እኔን አትቆርጠኝም ነበር የሚል ነው። የሶማሌ ሕዝብ በሌሎች ተገዛ ከማለት ይልቅ በእኛው ሰዎች ተሸጠ ማለቱ ልክ የሚሆነውም በዚሁ ብሂል መሰረት ነው ህዝቡን ሌሎች ገዙትና ገዘገዙት ከማለት ከውስጡ የወጡት መሪዎች ሸጡት የሚለው ቀላል ነው። የሆዴድ ብልጽግና የነበረው የኬኒ ወይም የወዲህ በለመዝረፊያ መንገድ ቁንጮ የሆኑት ሙስጠፋ መሐመድ ጥፋታቸውና ወንጀላቸው እንዳይጋለጥ ይተጋሉ። የእርሳቸው አገዛዝ ለሶማሌዎች ብዙ ቃል እየገባ ለውጮቹ ዘራፊዎች ግን ብዙ ገንዘብ ወደ ኪሳቸው የሚያስገባ ነው። ይህንን ለማድረግ ደግሞ በሶማሌ ክልል ውስጥ ያሉ የጎሳ መሪዎችን ጭምር ያደራጃሉ። የሚቃወሙ ድምፆችን ደብዛ ያጠፋሉ። የተጠና ውሸትና ቃል መግባትም ይፈጽማሉ። ይህንን ሁሉ የሚያደርጉት የእነዚያን የኬንያ አባላትን ጥቅም ለማስከበር ነው። የሶማሌ ክልል ሀብት በቀጥታ በዚህ የኬኒ መዋቅር ውስጥ የወደቀ ነው። እየገለጹ ያለሁት የማውቀውን በየዕለቱም እንደ ተራ ክስተት የምከታተለውን ጉዳይ ነው። በቀደመው ጊዜ የሕወሓት ሰዎች የሚያደርጉት ተመሳሳይ ተግባር የነበረ ቢሆንም የኦሕዴዶቹ ግን ለየት ያለ ነው። ሙስጠፋና በዙሪያቸው ያሉት ሰዎች የስልጣናቸው ምንጭ ህዝቡ ሳይሆን የኦሕዴድ ብልጽግና እንደሆነ ስለሚያውቁ ስልጣኑን ላለማጣት የታዘዙትን ያደርጋሉ። የኢትዮጵያ መንግስታት ሶማሌ ክልልን እንደ ፖለቲካዊ መሰረት ሳይሆን እንደ ሀብት ማካበቻ የሚገለገሉ ያለበት ነው። በኢህአዴግ ዘመን ወታደራዊ ጭቆናና አገዛዝ ነበረብን። በአሁኖቹ ደግሞ እየተዘረፍን ነው። ዝርፊያውም ጥልፍልፍና ብዙ መዋቅር ያለው ነው። ፕሬዚዳንት ሙስጠፋን ተጠያቂ ማድረግ ጥቅማችንን ያሳጣናል በሚል በዚያው ላይ እንዲከርሙ የሚያደርግ የዝርፊያ ስርዓት ነው። ሙስጠፋ ሪፎርም አምጥቷል የሚል ተረት ደግሞ በሩቅ የሚናገሩ ሰዎች አሉ። የጄል ኦጋዴን እስር ቤት መዘጋትና የፌዴራል መከላከያ ከክልሉ እንዲወጣ ማድረግ ሪፎርም ከተባለ ይህም የአቶ ሙስጠፋ ውሳኔ አይደለም። ይህ ትዕዛዝ የመጣው ከአዲስ አበባ ነው። ይህ የተደረገው ደግሞ ገና እሳቸው ወደ ሥልጣን መጥተው እንዲቀመጡ ከመደረጉ በፊት ነው። ሙስጠፋ የመሩትም ያካሄዱትም ሪፎርም የለም። ይልቁን ምሳቸውን ሪፎርሚስት እያሉ የሚጠሩ ኃይሎች ይህንን የኬኒ ስርዓትን ለማርካት የሚያስችላቸውንና እንደ አብዲ ኢሌ ያለውን ሙሰኛ አስተዳደር ለመዘርጋት አስቻይ ሁኔታ እየፈጠረላቸው ነው የሚሉት ጸሐፊው ግርምትን የሚፈጥር ንጽጽር ያስቀምጣሉ። በዚህ መቶ ቀን ላይ ብዙ ለውጦች ተሳርተዋል። በክራቢ ማለት ነው። በደቡብ አፍሪካ ኡቡንቱ በሁማኒቲ ዙሪያ ሰውን ለማሰባሰብ ተሞክሯል። በኬንያ ሃራምቤ በምሎ ዙሪያ ለረጅም ጊዜ ብሔራዊ አንድነትን ለመፍጠር እንትሆናል። በእኛ ደግሞ መደመር የምለውን ይዘን ወደፊት መሄድ እንችላለን። በቀድሞውና በአሁኑ ፕሬዚዳንት መካከል ያለውን አንድነት ደግሞ እንመልከት እያለ የሚቀጥለው የአቶ አብዱል ፈታህ ጽሑፍ ያሉትም የሄዱትን መሪዎች ያላቸውን አንድ አይነትነት የሚያሳየውን ሰንጠረዥ በማነጻጸሪያነት ይጠቀማሉ። ዘርዘር ተደርጎ ሲገለጽ እንዲህ ይቀጥላል። የአብዲ ኢሌ ፋይናንስ ጉዳዮች አቀባባይ ወንድማቸው ከድር ኢሌ ነበሩ። የሙስጠፋ የፋይናንስ አቀባባይ ደግሞ ወንድማቸው መሐመድ ዑመር አግጀር ናቸው። አቶ አብዲ ለፕሬዚዳንትታቸው ጽህፈት ቤት ኃላፊነት ደቅ ላባጎሌ የተባሉትን የቅርብ ዘመዳቸውን ሾመው ነበር። የሙስጠፋ ፕሬዚዳንታዊ ጽህፈት ቤት ኃላፊ የአጎታቸው ልጅ ሁሴን ሀሺ ናቸው። የአብዲ ኢሌ የጸጥታ ኃላፊ ዘመዳቸው አብዱራህማን ላባጎሌ የነበሩ ሲሆን የሙስጠፋ ደግሞ የቅርብ ዘመዳቸው መሐመድ አህመድ ገፊ ዴ ናቸው። የጎሳ መሪዎችን አሿሹማቸውም ተመሳሳይ ነው። የአብዲ ኢሌ የቅርብ ዘመድ የነበሩት ኢሮ በቀደመው ጊዜ ባሻር ማክታልና ፋውሲ የተባሉት የሙስጠፋ የቅርብ ሰዎች ደግሞ አሁን የጎሳ መሪዎች ናቸው። የውጭ ደጋፊዎቻቸውን ስናይ አብዲ ኢሌን በትግራይ ተወላጅ የመከላከያ ጄኔራሎች ይደገፉ ነበር። የሙስጠፋ ዋስ ጠበቃዎች የኦሕዴድ ብልጽግና ፓርቲ ሰዎች ናቸው። በሶማሌ ባህል የጎሳ መሪዎች የፍትሕ ዘቦች ሆነ የሚታዩ ናቸው። ግጭት ሲያጋጥም የሚያስቆሙ፣ ጸብ ሲነሳ የሚያበርዱ የማህበረሰብ አውራዎች ናቸው። በሙስጠፋ አገዛዝ ዘመን ግን እነዚህ የማህበረሰቡ ቁንጮዎች ጭምር ሙሰኛ ሆነዋል። ሀቀኛና ለሕዝብ ጥቅም የሚሰሩ የጎሳ መሪዎችን መከፋፈልና ማጣላትም እንደ ስልት ተወስዷል። እዚህ ጋር አንድ ጋራድ ኩልምዬ ስለሚባሉ ሰው እናንሳ። እኒህ ሰው ሙስጠፋ የሾሟቸው የጎሳ መሪ ናቸው። የመንግስትን ቢሮዎች እንዳሻቸው ማድረግ ይችላሉ። የጅጅጋን ውሃ ልማት ቢሮ ህንፃ የነበረበትን ግቢ ሙሉ በሙሉ ከነ ህንፃው ለእሳቸው እንዲሰጥ ተደርጓል። ይህ መንግስታዊ ቢሮ እሳቸው ግቢውንና ህንፃውን እንዲወስዱት ከተደረገ በኋላ በግለሰብ ቤት ውስጥ ተከራይቶ አገልግሎቱን እንዲሰጥ እየተደረገ ነው። ኡጋስ ሙስጣፋ የተባሉት ደግሞ የአገር ሽማግሌ ተብለው በርዕሰ መስተዳድሩ የተሰየሙ ሌላኛው ሰው ናቸው። የእሳቸው ስራ በማህበረሰብ ውስጥ የሚነሱ ተቃውሞዎችን መለየትና እቀባ እንዲደረግባቸው ማድረግ ነው። ርዕሰ መስተዳድሩ የተቃውሞ ድምፅን ለማፈን የሚገለገሉት እነዚህን የጎሳ መሪዎች ነው። ለምሳሌ በ2014 ዓ ም የተፈጸመውን ሙስና የተቃወሙ ሰዎች ሰልፍ ወጡ። በዚህ ጊዜ ሙስጠፋ እነዚህን የጎሳ መሪዎች ጠርተው ትእዛዝ ሰጧቸው። ሰልፈኞቹን አውግዙ፣ መንግስትን አግዙ፣ እርምጃ እንዲወሰድባቸውም ጠይቁ ብለው አዘዟቸው። እነሱም ህዝብ ይደመጥ ከማለት ይልቅ ህዝብ ይቀጥቀጥ የሚለውን ደግፈው ወጡ። በሶማሌ ማህበረሰብ ውስጥ የበላ አፍ ያፍራል የሚባል አባባል አለ። እነዚህ የጎሳ መሪዎችም አፋቸው ጸጥ እንዲል የተደረገው መጀመሪያ እንዲጎርስ ተደርጎ ነው። ቅቡልነታቸውንና ታማኝነታቸውን በበላው አፋቸው ምክንያት አተውታል። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ በክልሉ የጸረ ሙስና ኮሚቴን አቋቋሙም። ርዕሰ መስተዳድሩ በክልሉ ሙስና ለመከላከል አምስት አባላት ያሉት የክልሉ የጸረ ሙስና ኮሚቴን ማቋቋማቸውን ገልጸዋል። የጸረ ሙስና ኮሚቴ ያቋቋሙት ፕሬዚዳንት ሙሰኛ መዋቅር መዘርጋታቸውን የሚያትተው የአቶ አብዱል ፈታ ጽሁፍ ሲቀጥል እንዲህ ይላል። የአብዲሌ ዘመን ሙስና በጥቂቱ የፕሬዚዳንቱ የቅርብ ሰዎች የሚፈጸም ተግባር ነበር። ሙስጠፋ ሁሉም ይዝረፍ፣ ሁላችንም እንዳረስ ባይ ናቸው። ሁሉም ቢሮ ውስጥ ይዘረፋል። የጎሳ መሪዎች የዝርፋ ተባባሪ ናቸው። የመንግስት ሰራተኞችም እንዲሁ ሚሊዮን ሶማሌዎች የዕለት ሀሳባቸውን መሸፈን አይችሉም። የሙስጠፋና የልሂቃኑ የገንዘብ ብክነት ግን ገደብ የለውም። ሚሊዮናት የምግብ እጦት እያሰቃያቸው፣ የፕሬዚዳንቱ የቅርብ ረዳት ግን ምግብ አብሳይ ከግብጽ አምጥተው ቀጥረዋል። በቅንጦትም ይኖራሉ። ትምህርት፣ መሰረተ ልማት፣ የሕዝብ አገልግሎት ወዘተ የተባሉት ተቋማት በሙሰኛ መዋቅር ተተብትበዋል። ፕሮጀክቶች ገንዘብ ይከፈልባቸውና ስራቸው ሳይጠናቀቅ ኮንትራክተሮቹ እንዲጠፉ ይደረጋል። ትምህርት ቤቶች ያለ ትምህርት ግብዓት፣ ሆስፒታሎች ያለ መድኃኒትና መሳሪያ የመቅረታቸው ምክንያትም ሙስና ነው። የውሃ ፕሮጀክቶች ቢሊዮን ብር ፈሶባቸው የውሃ ሽታ ሆነዋል። አጠቃላይ የሙስጠፋ መስተዳደር ሙሰኛ ነው ከማለት ይልቅ ሙስናን የማስተዳደሪያ ስልት አድርጎታል የሚለው የተሻለ ይሆናል። በክልሉ ዝርፊያ ብቻ ሳይሆን ግድያና ጦርነትም የዜጎችን ሕይወት ስቃይ ውስጥ የከተተ ነገር ነው። በርካታ የምስጥር እስር ቤቶች አሉ። ታግተው ደብዛቸው የጠፋ ፖለቲከኞች አሉ። ያለ ፍርድ መግደልም እንዲሁ ልምድ ሆኖ ቀጥሏል። ሙስጠፋንና መስተዳደራቸውን ይተቻሉ የተባሉ ፖለቲከኞች ታግተው ከተወሰዱና ደብዛቸው እንዲጠፋ ከተደረገ በኋላ ቤተሰብ ለባለስልጣናት ገንዘብ ከፍሎ እንዲለቀቁ ይደረጋል። ለምሳሌ ንቁ የፖለቲካ ተሳትፎ የነበራቸው ዶክተር ንዕምን ሐምሬን ትችት ስለሰነዘሩ ብቻ እነ ሙስጠፋ አስረው ደበደቧቸው ከፍተኛ ማሰቃየት ከፈጸሙባቸው በኋላ ለቀቋቸውና ወዲያውኑ ህይወታቸው አለፈ። የአቶ አብዲ ኢሌ ጭካኔ የሚታወቅና በማዕከላዊነት የሚመራ ነበር የሙስጠፋ ግን ሰፊና ውስብስብ ነው፣ እያለ የአቶ አብዱል ፈታ ጽሑፍ ይቀጥላል። እዚህ ጋር ጸሐፊው የጠቀሷቸውን ዶክተር ንዕመንን እናስታውሳቸው። እኒህ የፖለቲካ አክቲቪስትና የህክምና ባለሙያ በ2012ና 2011 የሙስጠፋ መሐመድን እንዲሁም የአስተዳደራቸውን ሙሰኛነት በተደጋጋሚ ይናገሩ ነበር። ከዚያም ታስረው ተደበደቡ። ከእስር ቤትም ሲወጡ ተገደሉ። እኒህ ግለሰብ በወቅቱ ከተናገሯቸው ንግግሮች አንዱን እናስታውስ። እሳቸው አንዳንድ ጊዜ በአማርኛ የሚናገሩት ነገር በጣም መልካም ንግግር ነው። ለሆነ ኦዲየንስ ማለት ግብራቸውን ምናየው ግን እኛንን እዚህ እዚህ ያለ ነው ሶማሌ ክልል ላይ ያለ ነው ተግባራቸውን እናያለን። ከሙስጠፌ ጋር ተያይዞ የመጣው ሙስና ነው ከፍተኛ ሙስና በሁለት ዓመት ውስጥ ከ36 ቢሊዮን ብር በላይ የጠፋበት ክልል ነው፣ የት እንደገባ የማይታወቅ ምንም ልማት ያልተሰራበት፣ ለፕሮፓጋንዳና ለፍጆታ ለዘመድ ለአዝማድ ለጓደኛ ለአጨብጫቢ ታድሎ የተሰጠበት ክልል ነው። ይሄ ክልል እንዲህ ያለ ንግግር ተናግረኸናል፣ የምስራቁ ኮከብ ስንባል አንተ ግሌብነታችንን አጋልጠሃል የተባሉት ዶክተር ንዕመን ታስረው ከተደበደቡ በኋላ ሕይወታቸው አልፏል ጸሐፊው አቶ አብዱል ፈታህም። እንዲህ ይቀጥላሉ። በዚህም በሙስጠፋ ዘመን የተገደለው ሰው በአብዲ ዘመን ከተገደለው በእጅጉ ይበልጣል። በሙስጠፋ ዘመን ቁራን የሚቀሩ ተማሪዎች ሳይቀሩ ተገድለዋል። የብሔርና የጎሳ ግጭት እንዲበረክት አበክሮ ይሰራል። በጅግጅጋና በአውባሬ የተፈጸሙ ግድያዎች፣ በሙያሌና ጎራሐምሌ የተቀሰቀሱ የብሔር ግጭቶች ይጠቀሳሉ የሚሉት ጸሐፊው በሶማሌ ክልል የተፈጸሙ ያሏቸውን ጅምላ ጭፍጨፋዎችና ግድያዎች ወደሚያሳዩበት ሰንጠረዥ ይገባሉ። ልዩ ኃይሉ የክልሉን ሰላም በደንብ እያስጠበቀ ይገኛል። ከህብረተሰቡ ጋር ያለው ግንኙነትም በጣም ተሻሽሏል። እንዲያውም እኛ ሳንጠይቃቸው በየስብሰባው ልዩ ኃይል ዲሲፕሊንን የማመስገን ሁኔታዎች ነው ያየነው። እስካሁን በመጣ ነው ሁኔታ አቶ ሙስጠፋ መሐመድ በሶማሌ ክልል ውስጥ ወታደራዊ ማዕረግ ጭምር ይሰጣሉ። የክልሉ ልዩ ኃይልም የሚመሩት አቶ ሙስጠፋ በሳቸው የጀኔራልነትና ኮሎኔልነት፣ ሻለቃነትና ሻምበልነት ማዕረግ በተሰጣቸው ወታደሮች ነው። ይህንን ልዩ ኃይላቸውን ህዝቡ ይወደዋል ቢሉም የአብዱል ፈታህ ሁሴን ጽሑፍ ግን በማስረጃ ውድቅ ያደርገዋል። አብዲ ኢሌን ሙስጠፋን በማነጻጸርም እንዲህ ይቀጥላል። በአቶ አብዲ ዘመን በጋላልሻና ድሁን በተፈጸሙ ጭፍጨፋዎች 98ና 20 በጠቅላላው 118 ሰዎች ተገድለዋል። ጃማድባድ ውስጥ በተከሰተ ቀውስ 18 ሰዎች ተገድለዋል። በሙስጠፋ ዘመን ራእሶ በተባለ ቦታ ህፃናት ነፍሰ ጡርናቶችንና አዛውንቶችን ጨምሮ 26 ሰዎች ተገድለዋል። በአፋርና በሶማሌ ግጭት ከ4000 በላይ ህዝብ አልቋል። አቶ በተባለ ቦታ ልዩ ፖሊስ ሁለት ጊዜ ባካሄደው ጭፍጨፋ መጀመሪያ 34 በመቀጠል 103 ሰዎችን ገሏል። በደዋሌ ከ500 በላይ ያለቀበት ጥቃት ተፈጽሟል። በቦምባስ 17 የጎሳ መሪዎች ተገድለዋል። በዶሎ ዞን 6 የቁርአን ተማሪዎች በመስጅድ ውስጥ ተረሽነዋል። ሙስጠፋ የሚተቿቸውን ሰዎች ለማሰር ወይም ለመግደል በሚያሰሉበት ወቅት አመልጠው ቢሄዱ እንኳን ይከተሏቸዋል። ለምሳሌ አብዲ ጀማል የተባሉት የሶማሌ ክልል የቀድሞ ፍትሕ ቢሮ ኃላፊ ታግተውና ታፍነው ወደ ጅግጅጋ እንዲመጡ የተደረገው ከአዲስ አበባ ነው። እንዲህ ያሉ ጥፋቶች እንዲፈጸሙ የሚያደርጉት አቶ ሙስጠፋ በጎሳዎች መካከል ግጭት የሚፈጥር በሕዝቦችን መካከል መጠራጠርን የሚያጭር ጽሑፍ የሚለጥፉበት በርካታ የፌስቡክ አካውንት እንዳላቸው በቅርበት ታውቃለሁ። ሙስጠፋ ከ2014 ዓ ም ወዲህ ቢቢሲን ጨምሮ አንድም የግል ሚዲያ እንዳይኖር አድርገው ከጅግጅጋ አባረዋል። አሁን ከጅግጅጋ ምንም ሚዲያ ምንም ዘገባ መስራት አይችልም። አብዲ ኢሌ ጋዜጠኞቹን ከማባረር ይልቅ በገንዘብ መግዛት ነበር የሚመርጡት። የሙስጠፋ ፖሊሲ ግን ማንም ጋዜጠኛ እንዳይኖር ማድረግ ነው የሚል ነው። ይህንን የሚያደርጉት ደግሞ የሚፈጥሩት ግጭት እንዳይዘገብ ብቻ ሳይሆን እሳቸውም በጎሳዎችና በብሔሮች መካከል ግጭት ፈጥረው አለቆቻቸው የኦሕዴድ ብልጽግናዎች ሌላ ሰው ስለመተካት እንዳያስቡና ከኔ ሌላ አማራ ተቀራጭ የላቸውም ብለው እንዲያስቡ ለማድረግ ነው የሚለው የአቶ አብዱልፈታህ ትንታኔ። አዲስ አበባ ያሉት ሰዎችና የጅጅጋዎቹ ምስለኔዎቻቸው ያላቸውን የጥቅም ትስስር ይተርካል። በመጨረሻም ተላላኪዎች ከላኪዎቻቸው ቀድመው ይወድቃሉ ይልና ማሳያዎችን ከቲዮሪም ከታሪክም ጠቅሶ ያጠናቅቃል። መልካሙን ሁሉ መመኘት በዚሁ መሰናበታለን።